ሄሮታ የኔ ቆንጆ፣ አላሳይም ማይባልም እንዴ። ሁለታችሁም አደን እንዴ? እሱም እኮ አባት ነው፣ የአባትነት ድርሻ አለ፣ ምንም ቢሆን ማለት ነው። እና ደግሞ ትንሽ ጊዜ በፍቅር መጣችሁልን፣ ሰላም ወረደ፣ ፍቅር መጣ እያልን ደስ ሲል ደግሞ ተመልሳችሁ ወደ 2017 ወደዛው ጭቅጭቃችሁ ገባችሁ። ዛሬ ደግሞ ያው ሩታ እንግዲህ አብርሽን በፍጹም ገብተህ ልጅን አታይም፣ ይሄ የእናቴ አባቴ ግቢ ነው። ስለዛ ኮሽታ ሳታሰማ ከዚህ ግቢ ቀጥ ብለህ ምንም ድምጽ ሳታሰማ ክብርህን ይዘህ ክብርህን ጠብቀህ ከዚህ ቤት ውጣ። ሞቼ እገኛለሁ እንጂ ገብተህ ልጁን እናት አባቴ ቤት ገብተህ ልጁን አታይም በማለት እንግዲህ ዛሬ ሩታ አብርሽን እንግዲህ ልጁን እንዳይከልክለዋለች ማለት ነው። ቤተሰቦቼ በዚህ በዚህ አጋጣሚ እኔ የሩታና የአብርሽ ነገር እንደኔ ግራ የገባችው ሰዎች አላችሁ። እውነት ለተመልካችም ክብር የሚባል ነገር አለ። ያኔ 2017 የተጀመረ አሁንም 2018 ሊቀጥል ነው ማለት ነው። አረ፣ ለተመልካች እንኳን ቢያንስ ለተመልካች እውነት ከናንተ ስሺ ወጣቱ ምንድን ነው የሚማረው? እንግዲህ እኛ በመጻፍም ትልልቅ ሰዎችም ሲያወሩ መንሰማ ትዳር ትልቅ ነገርና ያው ትዳር ክቡር እንደሆነ እውነቴን ነው የምላችሁ። እና ወን ወስኑ አንዱን ምረጥ፣ ወን ወስኑ። ምንድን ነው ከ2017 እስከ 2018 ጭቅጭቅ? ኧረ ሩታም ደግሞ ልጁን አላሳይም እኮ ማለት መብት የለሽም ውዴ። የእውነት ሩታ እንደዚያ ቱኝ ወደ ኋላ ለምንድን ነው እንደ ግመል ሽንት የምትመለሹ? እሺ ያ ወርቅን የበጠበጣችሁ እንበል ዛሬም፣ ያንን ወርቅ እንግዲህ ትናንትና እንዳያችሁት አብርሽ ወርውሮ እቃውን ሁሉ ሰባብሮ ነበር። አሁንም እሱን ተመልሳ ሰጥተው እሱንም ወርቁንም እቃውንም ይዘ ቀጥ ብለ ድምፅን ሳታሰማ ኮሽም ሳታረግ ክብርን ጠብቀ ከዚህ ከእናት ከአባቴ ግቢ ውጣ ብላ ነው እንግዲህ። አብርሽ እንግዲህ አንገቱን ደፍቶ ነው የቀረው። የእውነቴ ነው ብላችሁ ሩት፣ አሁንም ወደ ኋላ ስትመለስ ነው ያየዋት። ወደ ኋላ እየተመለሰች ነው ማለት ነው። ያው የእውነት ከባድ ነው ከባድ ነው። እንዲህ ወጣቱ እስከ እናንተ ምን ይማራል? ደግሞ በትንሽ በደስታ በፍቅር ሰላም ወርዶ ሚጣ ስንል አብረሽም አንዱን ወስን ሩታም አንዱን ወስኝ አብረሽም ከዛች ሴት ከሄርሜላ ከሚሏት ሴት ጋር ትዳርን የምትፈልግ ከሆነ የልጅን እናት የምትፈልግ ከሆነ ከዛች ሴት ጋር ወስን ራቅ እና እስቲ ትዳርን በደንብ አስተካክሎ አረ ወደ ትዳርሽ ተመለሽ ሩታዬ አንተም እንደ ወንድ በቃ ወስንና ወን ሩታም ሄርሜላ ምረጥና ይህ ጓደኛዬ ናት ላስከፋት እንዴት ይሄናል ጊዜ አብሬያት ሆኝ ሩታ ምንም ጫና አልፈጠረችብኝም ሳይሆን ሩታ አሁንም ይመስለኛል የሄርሜላ ነገር ከውስጡ አልወጣላት እንዳየዋት ከሆነ ማለት ነው አሁንም፣ አሁን ሚርሜላ እግዚአብሔርን እንዳየዋት ከሆነ ዛሬ ማለት ነው። እና ወደኋላ ሁሉ ልትመለስ ትፈልጋለች። ወን አብርሽ ወስን፣ ወይ ሽማግሌ አምጣና በደንብ ታርቃችሁ ትዳራችሁን በደንብ እንደው ወጣቱን የሚያስተምር ትዳር አድርጋችሁ ትዳራችሁን ወን አስቀጥሉ። ወን ደግሞ ተመካክራችሁ የሆነ ውሳኔ ወስኑ፣ የእውነት እና ይደብራል። ተመልካችም ይሰለቻል፣ የእውነት ይሰለቻል። ተመልካችም ሁሌ ጭቅጭቅ ሁሌ እንደ ግመልሽ እንትን ወደ እናንተ ወደኋላ የሆነ ነገር በተፈጠረ ቁጥር እናንተ ነው የሚወዷቸው የሚያከብሯቸው፣ እናንተ ስትደሰቱ አብሮ የሚደሰቱትም ከእናንተ እኩል ይጨነቃሉ። ስለዚያ የሆነ ውሳኔ ላይ ድረሱ። ሩታዬም አንቺ ሴት ነሽ፣ ብልህ ነሽ፣ ሁሌ ወደኋላ እየተመለስሽ ህይወትሽን ነው ምን ሳስባት ደግሞ ሩታ ይመስለኛል ለአብርሽ ያላት ቦታ ከውስጧ ሙጥጥ ብሎ ወጥቷል ይመስለኛል። እውነት እንደዚያ ተመስለኛለች በቃ አለ አደለ የሆነ የአብርሽ የነበረ ቦታ ከውስጧ ውጥጥ በቃ ተሟጭ ያለቀ ይመስለኛል እና ብቻ ከባድ ነው። ዛሬም እንግዲህ አብርሽ ያው ልጅህን አታይም ትብረን ጠብቀ ከዚህ ግቢ ውጣ። በፍጹም ልጅን ገብተ ማየት አትችልም። ማየትም ከፈለክ እኔ ትንሽ ጊዜ ነው ከእናት ከአባቴ ቤት ሲሄድ ያኔ እንደ ልብ መተህ ልጅን ማየት ትችላለ። አሁን ግን ይሄ ግቢው የእናትና የአባቴ ግቢ ነው። እናቴና አባቴ ግቢ መተ እንደፈለክ መፈንጨት እንደፈለክ መሆን መራገጥ አትችልም፣ በማለት ያው ሩታም አብርሽን፣ ዛሬ የእውነት ለመናገር አብርሽ ልክ ባይሆንም አሳዝነው እንግዲህ ግቢውም መናገርም አልቻለም በቃ አንገቱን ደፍቶ ነው የቀረው። የእውነቴን ነው የምላችሁ። በቃ ልጅህን ዛሬ ገብተህ በፍጹም አታይም በፍጹም በፍጹም ልጅህን ወደኋላ ነው እንደውም የተመለሰችው። የእውነቴን ነው የምላችሁ። እና በፍጹም ልጅህን ገብተህ አታይም። አያለም ካልክ እኔ ስወጣ ውጭ ላይ ታገኘዋለች። ከዚህ ውጭ በፍጹም እዚህ እየመጣ አትረብሽ። እዚህ መምጣት ማፈቀደን እዚህ ግቢ ውስጥ በዚህ ልክ መዳፈርስ በማለት እንግዲህ ሩታም ያው አብረሸን ዛሬ የእውነት ለመናገር ቀስ ብሎ ገብቶ ልጁን አይቶ ቢወጣ ምን ችግር አለው? አባት አይደለ? አንድ ሰሞን ምነው ሰላም በነበራችሁ ሰሞን እየገባ እያየ ልጁን እየሳመ ይወጣ አይደለ እንዴ? ስለዚያ ውጭም ሆነ እናትሽ ቤት በፊትም እየመጣ ነው አይደለ? አሁንስ እንደመጣ አሳይተሽ በሰላም ሄድ በትው። ወይኔ ብቻ ከባድ ነው። ቤተሰቦች የሩታና የአብርሽ ነገር ከ2017 አሁኑ 2018ም ሊቀጥል ነው ማለት ነው። ግን በዚህ አጋጣሚ የተመልካችንም ምንትም ብታዳምጡ ጥሩ ነው። ተመልካችም ይሰለቻል። የእውነት የሚወዳችሁን የሚያከብራችሁን ዓለም ስልችት ብሎ